ህብሮት፣ አይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች። እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የፋኖ ኃይሎችን ድሪቶ ለብሰው ጫካ የሚሸለኮለኩ ደናቆርት ሲሉ የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። የሳቸውን የብልጽግናውን ተግባር ደግሞ እንደ አዛንና ቅዳሴ ቅዱስ ነው ሲሉ ተደምጧል። ሌላኛው የብልጽግናው የክልሉ ተወካይ በበኩላቸው ለአሰብ ወደብ ቅርብ ነን ብለዋል። ዝርዝሩ ተዘጋጅቷል። የጄኔራል ታደሰ ወረዳ አስተዳደር ፕሬዚደንት አያዝ ቀስላሴ በተገኙበት መድረክ ላይ የተላለፈውን መልእክት ኮንንም። ከወልቃየትና አካባቢው ጋር በተያያዘ በተደጋጋሚ እየተላለፈ ያለው መልእክት ለብቻው ግጭት የመቀስቀስ ሴራ ነው ሲልም ገልጿል። ታደምጡታላችሁም። በኦሮሚያ ክልል የአቶ ሽመልስ አብዲሳ አበባ ወታደራዊ መጋዘኖች በወጣቶች እየተሞሉ ነው። በክልሉ እንደ አዳማ ባሉ ከተሞች ለመንቀሳቀስ በኪስ ጠርቀም ያለ ገንዘብ ይዞ መውጣትም እንደ ቅድመ ሁኔታ እየተወሰደ ነው የምንመለከተው ሌላኛው ጉዳያችን ይሆናል። በትግራይ የ86 ቢሊዮን ብሩ ብድር ከፍተኛ ስጋትን ፈጥሯል። በጉዳዩ ላይ የተለያዩ ባለስልጣናትን በማነጋገር መፍትሄ ለመስጠት የተደረጉ ሙከራዎችም እስካሁን አልተሳኩም። ሌላኛው መረጃችን ነው። ዶናልድ ትረምፕ መቶኛ የስልጣን ቀናቸውን ራሳቸውን በማውደስና ተቀናቃኞቻቸውን በመስደብ እያከበሩ ይገኛሉ። ገና መጀመራችን ነው፣ ገና መናየታችሁ ሲሉም ተሰምተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎችን ድሪቶ ለብሰው ጫካ የሚሽሮ ከሎኩ ደናቁርት ሲሉ የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናግሯል። የእርሳቸውን የብልጽግናውን ተግባር ደግሞም እንደ አዛንና ቅዳሴ ቅዱስ ነው ሲሉ ተደምጧል። ሌላኛው የብልጽግና የክልሉ ተወካይ ደግሞ ለአሰብ ወደብ ቅርብ ነን ብለዋል። በክልሉ የሚያደርጉትና ከወጣቶች ጋር ሁለት ዓመት ለተጠጋ ጊዜ ያከናወኑት ጦርነት የሚቀጥል ስለመሆኑ የገለጹት አቶ ተመስገን ልክ እንዳለቃቸው ሁሉ የትውልድ ቀያቸውን ጨምሮ ሳይኖረውም ከክልሉ የተለያዩ አካባቢዎች አገዛዙን ለመታገል ነፍጥ ያነሱ ወጣቶችን በስድብ ቃላት ሲገልጹም ተሰምቷል። ጠቅላይ ሚኒስትሩ ምክትላቸውን የመለመሉበትን ማህበረሰብ የድና ቁርት ስብስብ በጅብ ቆዳና ግልገል የሚያምን ሲሉ በፓርላማ ከሳምንታት በፊት ገልጸው ነበርም። አቶ ተመስገንም የብልጽግናውን የስድብ ሌጋ ሲያስቀጥለው ካልገደሉ የማይረኩ የሌሎች አጀንዳ ተሸካሚ ፖስተኞች፣ ደንቆሮች፣ ተራ ፎካሪዎች ናቸው ሲሉ ኮምቦልቻ ላይ ሆነው ተናግሯል። ጊዜ ለኛ ዘመናዊ መሳሪያ ለምናመርተው እንጂም ለናንተ ድሪቶ ለብሳቸው ሰባራ መሳሪያ ለምትተኩሱብን ተሽሎኩላኪዎች አይደለም ሲሉም ቀጥለዋል። አላማ ቢሶች ናቸው፣ ካላጠፉ አይደሰቱም፣ ካልገደሉ አይራኩም። ጊዜው የብልጽግና እንጂ የድንቁርናም አይደለም። ጊዜው በዘመናዊ መሳሪያ ለሚያመርቱ እንጂ ኋላቀር ጠመንጃ ለሚያነግቱም አይደለም። ድሪቶ ታጥቀው በየጉራንጉሩ በሰባራ ክላሽ ለሚተኩሱ ለሚዞሩ አይደለም። አቶ ተመስገን ኋላ ቀር ተሽሎ ክላኪ ወዘተ እያሉ ከሚጠሩት ኃይል ጋር እንዴት ሁለት ዓመትን ያክል ጊዜ ያሀገርን ሙሉ ሀብትን እየተጠቀሙ ጭምር እየተዋጉ ቀጠሉ የሚለውን ግን አላነሱም። እሳቸው ይህን በሚናገሩበት ተመሳሳይ ወቅት በቅርብ ርቀት ደግሞ የድሮን ቅኝቶዎች ይከናወኑ ነበር። ከሰሜን ሸዋ ዞን መቀመጫ ደብረ ብርሃን አቅራቢያ ያሉ አካባቢዎች ከመረሃቤቴ እስከ ተጉለት ባሉ አካባቢዎች ትናንት ምሽት ተስተውሏል። በደቡብ ወሎ ዞን ወግዲና ሳይንት የተለያዩ አካባቢዎች ደግሞ የከባድ መሳሪያ ድብደባዎች ተፈጽመው ነዋሪዎች ላይ ጉዳት አስከትሏል። ሰሞነኛው የብልጽግና ፕሮፓጋንዳ በአማራ ክልል አንድም ሰላማዊ ሰው ገድለን አናውቅም የሚል ቢሆንም በእርግጥ በትግራዊ ጦርነት መቶ ሺዎችን ገድለው አንድም ሳንገድል መቀለ ገባን ማለታቸው የሚታወቅ ነው። የሆነ ሆኖ አቶ ተመስገን በትናንቱ የኮምቦልቻ ውሏቸው የሚፋለሟቸው የፋኖ ኃይሎችን ማራ ከስ በተጨማሪም ብልጽግናቸውን በማወደስ ጭምር ነው ንግግር ያቀረቡት። ለምሳሌ ደሴና ኮምቦልቻ ጽንፈኞችን ተዋግቶ እኛን የመረጠ ነው ሲሉ ገልጸው ብልጽግናቸው ማንሰራራት የሚለው የኢትዮጵያ ታምርት መሪ ቃልንም እንደ ቅዳሴና እንደ አዛን ሁሉ ቅዱስ ነገር ነው ሲሉ ተሰምቷል። ኢትዮጵያ ታምርት ብሎ ማሰማት ቤተ ክርስቲያን ተገኝቶ ቅዳሴ መስጊድ ተገኝቶ አዛን እንደ መስማት ይቆጠራል። መሬት ላይ ገነት ሰራ ሁላችሁ የሚሉ አለቃ ያላቸው አቶ ተመስገን ይህንን ማለታቸውን ብዛም የሚያስደንቅ ባይሆንም ለፖለቲካና ሃይማኖታዊ ተግባር የሚከፈል ዋጋን ተመሳሳይ አድርጎ ማቅረብ ግን በብልጽግናው መንደር እየተለመደ መጥቷል። የብልጽግናው ፕሬዚደንት አብይ አህመድን በተመሳሳይ ዛሬ አሜሪካ ያደገችው ዋጋ ከፍላ ነው ሲሉ ተሰምቷል። ዋጋ ሳይከፍሉ ሀገር የሰሩ አንድም ሀገር የለም ከአሜሪካ ጀምሮ ኦል ዘ ወይ አደገ የሚባል ሀገር ቢኬድ ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው ና በየአካባቢው ጦርነት ከፍተው ሰራዊቱንም የሀገሪቱ ሕዝብንም ዋጋ እያስከፈሉት ያሉት የሀገሪቱ መሪ በቀጣይነትም ሌሎች ዋጋ የሚከፍሉበት ጦርነት እንዳለበት ተዘዋዋሪ ሲናገሩ ተሰምቷል። ያ ጦርነትም ለአሰብ ሲባል የሚደረግ ሊሆን ይችላል የሚለው ደግሞ የበርካቶች ቀዳሚ ግምት ሆኖ ላለፉት ወራ ሲነገር የቆየ ነው። ትናንት ኮምቦልቻ ላይ ተገኝተው ስለ ከተማ ቀጣይ እድገት የተናገሩት የብልጽግናው የክልሉ ተወካይ አረጋ ከበደ ካነሷቸው ጉዳዮች ውስጥም አንዱ ለአሰብ ወደ የምታቀርብ ስለሆነች መጻኢ ጊዜዋ ብሩህ ነው የሚለው ነው። በአጠቃላይ የገቢና የወጪ ምርቶች ለወደብ ቅርብ በመሆኗ ምክንያት ለጅቡቲም ላሰብም እንችሉ። ጠቅላይ ሚኒስትሩ ከወደብ 40 እና 50 ኪሎ ሜትር ላይ እርቀን ተቀምጠን ዝም በሉ ልትሉን አትችሉም ሲሉ ከጥቂት ሳምንታት በፊት በፓርላማ የተናገሩትም ስላሰብ እንደነበር የሚዘነጋ አይሆንም። የጄኔራል ታደሰ ወረደ አስተዳደር ፕሬዝዳንት ታያዝ ቀስላሴ በተገኙበት መድረክ ላይ የተላለፈውን መልእክት ኮነነም ከወልቃይትና አካባቢው ጋር በተያያዘበት ተደጋጋሚ እየተላለፈ ያለው መልእክት ለብቻው ግጭት የመቀስቀስ ሴራ ነው ሲልም ገልጿል። የትግራይ ጊዜያዊ አስተዳደር ካቢኔ በመግለጫው ከቀናት በፊት ፕሬዝዳንት ታዬ አቶ ተመስገን ጥሩነህን ጨምሮ ሌሎች የፌደራል ከፍተኛ ሹማምንት በተገኙበት በሸራተን ሆቴል በተዘጋጀም ኑ ጎንደርን እንሞ ሽራት የገቢ ማሰባሰቢያ መርሃ ግብር ላይ የተላለፈውን መልእክት ትቃወማለሁ ብሏል። የጎንደር ከተማን ለማልማት በሚል ባዲ ሰበብ ሸራተን ከፍተኛ የመንግስት ኃላፊዎች በተገኙበት አጋጣሚ በተከናወነ የገቢ ማሰባሰቢያ ቴሌቶን በወልቃይት ጠገዴ ሰቲት ሁመራ ስም ድጋፍ እንደተበረከተ በመገናኛ ብዙሃን በቀጥታ በማስተላለፍ የምዕራብ ትግራይን የአማራ ክልል አድርጎ ቀርቧል። ይህም ሴራ ነው ይላል መግለጫውም። በመድረኩ በሚሊዮን የሚቆጠር ገንዘብ በአካባቢው የብልጽግና አመራሮች አማካኝነት ተልኳል በሚል ቀርቦ እንደነበር ይታወሳል። የአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች፣ የወረዳ አመራሮች፣ የከተማ አመራሮች፣ የዞኑ ከፍተኛ አመራሮችና በጋራ በመሆን ኢትዮጵያውያን ተባብረው 2 ሚሊዮን 118 ሺህ 212 ብር ለእናትዋ ጎንደር ይዘን ከች ብለናል ብለዋል። እናመሰግናለን ባሉበት አመስግኑልን። አንዴ በጣም እናመሰግናለን። የጀነራል ታደሰ ወረደ ካቢኔ ይህንን በመቃወም ባወጣው መግለጫም እነዚህን የመሳሰሉ ተግባራት የግጭት ማቆም ስምምነቱን የሚጥሱ የተጀመረውን የሰላም ሂደትም የሚጎዱ ብቻውንም ግጭት እንዲያገረሽ ምክንያት የሚሆን ነው ይላል። ለዘላቂ ሰላም ሲባል የትግራይ ህገ መንግስታዊ ወሰን ሳይረጋገጥ በመጠለያ ጣቢያዎች ያለው ህዝባችን የሚያስደነግጥ ህይወትንም እየገፋም እንደ ህዝብም ተጨማሪ ዋጋ እየከፈልንም የፕሪቶሪያው ስምምነት እንዲፈጸም የሚጠበቅብን እያደረግን ነው የሚለው ያስተዳድሩ መግለጫ። ይሁን እንጂ አንዳንድ የፌዴራል መንግስት ሚዲያዎችና የአማራ ክልል የኮሚኒኬሽን ተቋማት የሀገሪቱን ህገ መንግስትና የፕሪቶሪያውን ስምምነት በሚቃረንና በሚጥስ አግባብ ምዕራብ ትግራይን የአማራ ክልል ግዛት አድርገው በተደጋጋሚ መልእክቶችን እያስተላለፉ ነው ሲልም የወጣው መግለጫ ያክላል። ለምሳሌ በሚያዚያ ወር ብቻ የተላለፉትን በማንሳት የአማራ ኮሚኒኬሽን ጽፈት ቤት እና የአማራ ክልል ብሮድካስቲንግ ኮርፖሬሽን ሚያዚያ ስምንት የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል በሚል ርዕስ ባሰራጩት ዘገባ የሀገሪቱን የበላይ ሕክምና ስምምነቱን የሚጥስ አደገኛ መልእክት አሰራጭተዋል ሲልም አንስቷል መግለጫው። በመቀጠልም የኢትዮጵያ ፕሬስ ድርጅት በበኩሉ ሚያዝያ አንድ ቀን ባሰራጨው ዜናም ሁለት የአማራ ክልል ዞኖችን ማለትም ጎንደርና ሁመራን የሚያገናኝ መንገድ እየተሰራ ነው በማለት ሁመራንም የአማራ ክልል አካል አድርጎ በማቅረብ ሌላ አደገኛ መልእክትን አስተላልፈዋል ይላል። እናም የትግራይ ጊዜ አስተዳደር ካቢኔ ይህንን ተግባር በጽኑ የሚኮንነው መሆኑን እየገለጸም በአማራ ክልል ኮሚኒኬሽን ተቋማት በኩል የሚደረጉ ተደጋጋሚ ጥፋቶች የሁለቱን ህዝብ ወንድማማችነት የሚ ዱ በመሆናቸው ካላስፈላጊ ድርጊቶቻቸው እንዲታቀቡ ጥሪ እናቀርባለን በማለትም አስፍሯል። የፌዴራል መንግስቱ በበኩሉ ጉዳዩን አጣርቶ የማስተካከያ እርምጃ እንዲወስድና ዘላቂ ሰላምን ለማስፈን ያለበትን ሙሉ ስምምነቱን የመፈጸም ኃላፊነቱን እንዲወጣ እጠይቃለሁም ይላል። ይህንን በተመለከተም ከአማራ ክልል ሚሆን ከፌዴራል መንግስቱ በኩል የተሰጠ ምላሽ የሚሆን ማብራሪያ ግን የለም። በኦሮሚያ ክልል የአቶ ሽመልስ አብዲሳ ወታደራዊ መጋዘኖች በወጣቶች እየተሞሉ ነው። በክልሉ እንደ አዳማ ባሉ ከተሞች ለመንቀሳቀስ በኪስ ጠርቀም ያለ ገንዘብ ይዞ መውጣት ቅድመ ሁኔታ እየሆነም ይገኛል። በሀገሪቱ በርካታ አካባቢዎች ወታደራዊ አፈሳዎች ቢኖሩም በኦሮሚያ ክልል ደግሞ የተግባር የሰው ልጆች እንደ ቃ የሚሸጡበትና የሚገዙበት እውነትንም ፈጥሯል። የአገዛዙን ስልጣን ለመጠበቅ የአቶ ሽመልስ አብዲሳ አስተዳደር አምራቹን ኃይል በማያባራ ጦርነት ውስጥ መማገድ ብቻ ሳይሆን አመራሮችንም ወደ ለአድራይ ስልጠና ከነገ ጀምሮ እንደሚያስገባ መዘገቡም ይታወሳል። በእርግጥ ከሁለት ወራት በፊት አቶ ሽመልስ አብዲሳ ዋነኛ ተልእኳቸው የወጣቶችን ጥያቄ መመለስ ሳይሆን የአራት ኪሎን መንግስት መጠበቅ እንደሆነ መናገራቸው የሚታወስ ነው። ከራን አራት ኪሎ ገና ቄ ኦሮሞ ነጋ ቡፍኔ ጫልመት ራፈጌስን ገና አራት ኪሎን እናርቅባቸዋለን። የአባቶች እርስት ነው የአያቴ ነው ሲል የሚውለውና ሲያለቅስ የሚውለውን የአራት ኪሎን መንገድ በብዙ እንዲርቀው እናደርገዋለን። ማራቅ ብቻ ሳይሆን ሩቅ ጠመዝማዛ ኮረብታማ የማይደርሱበት እንዲሆን ነው የምናደርገው። መታወቅ ያለበት የዚህ ክልል መንግስት ዋነኛ ተልእኮ ይህንን ስርዓት በየትኛው መስዋዕትነት መጠበቅ መሆኑን ነው። አቶ ሽመልስ አብዲሳ እንዲህ የሚመለምሏቸው ፊልድ ማርሻል ብርሃኑ ጁላ ሲረከቧቸው ደግሞ ከፖለቲካ ገለልተኝነት እየጸዱ የሚሏቸው ተረኛ የርስ በርስ ጦርነቱ ሰለባ ምልምሎች። አሰሳም በድጋሚ ከተፋፈመባቸው የክልሉ ከተሞች ደግሞ አዳማ አንዷ ናት። ቢቢሲ ያነጋገራቸው የከተማ ነዋሪዎችም በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱም ባለባቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግሯል። ጣቢያው ከአዲስ አበባ 100 ኪሎ ሜትር በምትገኘው አዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጉሯል የተባለን አንድ መጋዘን መመልከቱንም ይገልጻል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን፣ በርካታ ወጣቶችን በአዳራሹ አካባቢ ተሰባስበው ታይተዋል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን፣ የኦሮሚያ ሚሊሻ የደንብ ልብስን የለበሱ የጸጥታ ኃይሎችም ጥበቃ ያደርጉለታል። ከመጋዘኑ ውጭ ልጆቻቸው እዛ መጋዘን ውስጥ የሚገኙ ቤተሰቦች እንደዚሁም ባሎቻቸው የተያዘባቸው ሴቶች ተሰባስበው እንደተመለከተም ያክላል የተወሰኑ ሴቶች ጨቅላ ህጻናትን ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጡ ውሃና ምግብ ይዘዋል። በዛ የማቆያ መጋዘን አካባቢ ከተሰባሰቡ ሰዎች እንደተረዳው ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዛ ቦታ ይወሰዳሉ። በህዳር ወር የኦሮሚያ ክልል አስተዳደር አካላትና የጸጥታ ኃይሎች ህጻናትና የአእምሮ ህሙማንን ጨምሮ በርካቶችን የመከላከያ ሰራዊት እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉም ይታወሳል። ወደ አማኗሪ የሆነና ለደህንነቱ በመስጋት ስሙን ከመናገር የተቆጠበ ወጣትም ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ተናግሯል። ከምሽቱ አንድ ሰዓት ከሆነ መንገድ ላይ አስቁመው ይወስዱሃል። ማንም ለምን እንደተያዝክ አይነግርህም። በመኪና ጭነው ይወስዱሃል ሲል ነው ሁኔታውን የገለጸው። አክሎም ገንዘብ ካለ ግን ከተያዝክ በኋላ እየመለቀቅ ተስፋ አለ። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ፈጣሪነን የምናውቀው። መያዝ ብቻ ሳይሆን ገንዘብ ትጠየቃለህ። እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲልም ተናግሯል። በቅርቡ ጓደኞቹ የደረሰባቸውን በመግለጽ ሲያስረዳም ሶስት ጓደኞችን ሳርተራ ተብሎ በሚጠራው የአዳማ ከተማ አካባቢም በቁጥጥር ስራ ዋሏቸው በአስር ሺዎች የሚቆጠር ብር ጉቦ እንዲከፍሉም ተጠየቁ። ከዛ እነርሱን ለመልቀቅ የግድ ሶስት ሰዎችን መተካት ነበረባቸው። የእነሱን ቦታ ከተማው ውስጥ ዞር ዞር ብለው ሌሎች ሶስት ሰዎችን ይዘው የጸጥታ ኃይሎች ካመጡ በኋላ ነው እነዛ ሌሎች ሶስቱን የለቀቋቸው ይላል። ቢቢሲ ያነጋገራቸው በአዳማ የሚኖሩ ሌሎች ወጣ ወጣቶችም ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋለ በሚል ገንዘብ ይዘው እንደሚንቀሳቀሱ ዘግቧል። ይህ ስጋት የነርሱ ብቻ ሳይሆን የቤተሰቦቻቸው መሆኑን የተናገረ አንድ የከተማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለው፣ ልጃለኝ፣ ከተያዝኩም በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ ሞክራለው። ገፍቶ ከመጣ በሚል ደግሞ የምለቀቅበት ብር በኪሴ ይዤ ነው የምዞረው ሲል የተናገረው በትግራይ የሰማንያ ስድስት ቢሊዮን ብሩ ብድር ከፍተኛ ስጋትን ፈጥሯል። በጉዳዩ ላይ የተለያዩ ባለስልጣናትን በማናገር መፍትሄ ለመስጠት የተደረጉ ሙከራዎችም እስካሁን አልተሳኩም። የጀርመን ድምፅ ዘገባ የትግራይ ክልል ኢኮኖሚ መቀዛቀዝ ወጣቶችን እያሰደደ ነው ይላል። ከጦርነቱ መቆም በኋላ የኢኮኖሚ ማነቃቂያ ስራዎች አለመተግበራቸው እንዲሁም የቀጠለው ፖለቲካዊ ቀውስ ለዚህ ዋነኛ ምክንያት እንደሆነም ያስረዳል። በክልሉ የነዳጅ አቅርቦት እጥረትን ጨምሮም በርካታ ኢኮኖሚያዊና ማህበራዊ ችግሮች ተባ ሰው እንዲቀጥሉም ምክንያት ሆኗል። ጦርነቱ ከቆመ ከሁለት ዓመታት በላይ ጊዜ ቢያሳልፍም በትግራይ ይጠበቅ የነበረው ኢኮኖሚያዊ መነቃቃት አሁንም አለመታየቱን ተከትሎ በዜጎች ላይ የተራዘመ ችግር መፈጠሩና የወጣቶች ስራ አጥነትና ስደት መጠን ከፍተኛ ደረጃ ላይ መድረሱም ተመላክቷል። የትግራይ ንግድና ዘርፍ ማህበር በክልሉ የተገኘው ሰላም ዘላቂ ለማድረግም በኢኮኖሚ ማነቃቂያ ላይ ትኩረት ያስፈልጋል ሲል ይገልጻል። በክልሉ እጅግ የተቀዛቀዘው ኢኮኖሚያዊ እንቅስቃሴ እንዲያገግም ከሚያስፈልጉ ድጋፎች መካከል ከጦርነቱ በፊት የነበ የነበረ ብድርና ወለድን መሰረዝ መሆኑን የሚያነሱት በትግራይ ያሉ ባለሀብቶች እንዲሰረዝ ጥያቄ የሚያቀርቡበት ከጦርነቱ በፊት የተወሰደ ብድርና ወለዱ መጠን በድምሩ 86 ቢሊዮን ብር እንደሚደርስ መረጃዎች ያመለክታሉ። ብሔራዊ ባንክ ለዚህ ብድር የአንድ ዓመት ማራዘሚያ ብቻ ሰጥቷል። ከዛ በላይ ያለው ፖለቲካዊ ውሳኔ የሚያስፈልገው ነው በሚልም ጉዳዩን ዘግቶታል። ባለሀብቶችና ና የንግዱ ማህበረሰብ አባላትን የሀገሪቱ ባለስልጣናትን በር እያንኳኩ ቢያናገሩ መፍትሄ አልተገኘም። ከጠቅላይ ሚኒስትር አብይ አህመድ ጋር እነዚህ የህብረተሰብ ክፍሎችን ለማገናኘት የተደረገው ጥረትም እስካሁን ፍሬያማ አልሆነም። የነዳጅ አቅርቦት እጅጉን መቀነስ ደግሞ ኢኮኖሚያዊ ብቻ ሳይሆን ዘርፈ ብዙ ችግሮችን እያስከተለ ቀጥሏል። የክልሉ አስተዳደር አካላት እንደሚሉት ከሆንም በትግራይ 12.5 ሚሊዮን ናፍጣም፣ 2.5 ሚሊዮን ሊትር ቤንዚን በድምሩ 15 ሚሊዮን ሊትር ነዳጅ በየወሩ የሚያስፈልግ ቢሆንም ይህ እየቀረበ አይደለም። በተለይም ካለፈው የካቲት ወር ጀምሮ ደግሞም ወደ ትግራይ የሚገባ የነዳጅ መጠን እጅጉን እየቀነሰ መጥቶም ሙሉ በሙሉ መቆምን ጨምሮ አሁን ደግሞ ከሚፈለገው እጅግ ያነሰ ማለትም ሶስት ሚሊዮን ሊትር በወር ወደ ትግራይ እየገባ መሆኑን የክልሉ ንግድና ኤክስፖርት ኤጀንሲ አሳውቋል። ከዚህ በፊት ግን ለሁለት ሳምንታት ያክል አንዲት ሊትር እንኳን ያልገባበት ሁኔታ እንደነበርም ነው የሚታወሰውም። ዶናልድ ትራምፕ የመቶኛ የስልጣን ቀናቸውን ራሳቸውን በማወደስና ተቀናቃኞቻቸውን በመወረፍ እያከበሩ ናቸው። አቤታዊ ጋር አስተሳሰብ ሲሉ በሚሺጋን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱት ትራምፕ ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነም ተናግሯል። ገና መጀመራችን ነው። ገና ምን አይታችሁ ሲሉም ፕሬዚደንቱ በንግግራቸው አንስቷል። ፕሬዚደንት ትረምፕ የአሜሪካን ድንበር በህገወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብታዊና ፖለቲካዊ ክፍተት እንደሚፈጥርባቸው ግን ተገምቷል። ፕሬዚደንቱ የኢሚግሬሽን አፈጻጸማቸውን ሲያወድሱ የተሰሙ ሲሆን በሀገሪቱ ድንበር በህገወጥ መንገድ የገቡ ሰዎች ባለፈው አመት መጋቢት ወር ከነበረው 140 ሺህ ወደ 7000 ዝቅ ማድረጋቸውንም ተናግረዋል። ጨዋታ ባለፉት ወራት 65700 ስደተኞችን ወደ ሀገራቸው እንዲመለሱ ማድረጉን ያሳወቀ ሲሆን ይህ ግን በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸም ዝቅ ያለ ነው። በዲሞክራቱ የቀድሞ ፕሬዚደንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸው እየቀነስ መምጣቱን የሚያሳዩ የህዝብ አስተያየቶችንም አጣጥለዋቸዋል። ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በአንድ መቶ ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች ሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብሏል። የህዝብ ያላቸው አባራት በመቶ እንደሆነም ገልጿል። የትራምፕ ተቀናቃይ ዲሞክራቲክ ፓርቲ የመቶ ቀናት አፈጻጸማቸውን ግዙፍ ውድቀት በማለትም ገልጾታል። ትራምፕ ኑሮ የበለጠ እንዲወደድ በማድረግ ተጠያቂ ናቸው። ጡረት አለመውጣት አሁን ከባድ ነው። የትራምፕ የመጣኔ ሀብት ውድቀት በራችን ላይ ነውም ብሏል። ዶናልድ ትራምፕ ደግሞ የእንቁላል ዋጋ በ87 በመቶ ቀንሷል በማለት በመንግስት እየወጡ ያሉ የዋጋ መረጃዎችን በመቃረን ተናግሯል። ትራምፕ ጆ ባይደንን በቅልጥፍናቸውና በሰውነት ቅርጻቸው በመወረፍም ባይደን ያሸነፉትን የ2020 ምርጫ እውነተኛ አሸናፊ እኔ ነኝ ሲሉ ተደምጧል። ፕሬዚደንቱ በንግግራቸው መሃል ስደተኞች ወደ ኤል ሳልቫዶር ወህኒ ቤት ሲወሰዱ የሚያሳይ ተንቀሳቃሽ ምስልም አሳይተዋል። ዶናልድ ትራምፕ ስልጣን ከያዙ በኋላ የስራ አጥ ቁጥር በመጠኑ መቀነስ ቢያሳይም የሸማቾች የመግዛት አዝማሚያ ግን ቀንሷል። ለዚህ ትልቁ ማሳያ የአክሲዮን ገበያው ፕሬዚደንቱ ታሪፍ ከጣሉ ወዲህ በእጅጉ እያሽቆለቆለ መሄዱ ነውም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን